አሰላም አለይኩም ወረሐመቱላሂ ወበረካቱ ውድ እና የተከበራችሁ የቻናላችን ተከታታዮች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን አልሐምድላ። ረመዳን እንዴት ነው እናንተ ጋ? እኛ ጋ አልሐምድላ ጥሩ ነው፣ ቆንጆ ነው። ስራ እንዴት ይዟችኋል? ውድ እህቶቼ አብሽሩ፣ በርቱ፣ አላህ ያግዛችሁ፣ ጠንክሩ። ብቸኝነት እንዳይሰማችሁ እንዳይከፋችሁ እና ዛሬ እና ዛሬ እኛ የፍጡር ዝግጅታችን ይህን ይመስለን። የዋፍ ጥረን ጨርሰን ነው። ሸንኮራ ለናፈቃችሁ ናፍቆታችሁም በቪዲዮም ቢሆን ተወጡ። እንዳይጎመጃችሁ ዲቶች ለናፈቃችሁ ጊዜ ነው። የሀገራችን ሙዝ ሙዝ እንኳን ብርቅ አይደለም። ከላይ ጥቁር ነው አይደል? ከውስጥ ግን ምርጥ ነው። የበሰለ ነው። የተበላሽ ላይመስላችሁ። ሁለትነን ሁለት ብርቱካን የኢትዮጵያ ሰንቡሳ እንዲህ ነው። ኧረ ምርጥም አለ ገና እየሞከርን ነው። እና እስከዛሬ ደግሞ ኦርደር ያደረጋችሁኝ አጃ ገብስ የምግብ ሩዝ ውጤቱ ይሄንን ይመስላል። እዩት፣ ውጤቱ ይሄ ነው። እንደዚህ ነው የሚሆነው። ሾርባው ማለት ነው። አጃ ገብስ ሩዝ ይሄን ይመስላል ለቤተሰቦቻችሁ፣ አዛችሁ የወሰድኩላችሁ ቶቼ ማለት ነው። እና በልተን ጨርሰን ኦት ይሄ ብስኩት ነው። ትንሽ ገባ ብሎታል፣ ሸንኮራ ተበልቶ ነው። እነዚህ ለውሃ ማረጊያ ናቸው። ውሃ የሚደረግበት የሚያቀዘቅዙት ማለት ነው። እንደነበረ ነው የሚሆነው። የኢትዮጵያ ቪንቶ እንግዲህ እየቀመስ ነው ነው የውጭ አይገኝም እና ክረምዬ ይሄን ይመስላል። አፍጥሮ ጨርሶ ባልሽን እንዳይቀሙሽ ያልሽኝ እዚህ አንቺ እንዳኮኝ መቀምኝ እንጃ፣ ዘንድሮ ሙድ አይደለም። ባልሽን እንዳይቀሙሽ ሚዲያ ላይ አታውጭ ምናምን ብላ የመከረችኛለች። እውነቷን ይሆን ይመስለኛል ግን ግን እውነቷን አይደለም። ይቀሟል። ቢቀሙ ራሱ ተሄዳል። ሰምታችኋ ላ የተሻልሽ ካለሽ እንግዲህ የተሻልሽ ካለሽ ያው እመጣለሁኝ እያለ ነው፣ ብዙሁም ማለት ነው። እና ወደ ቦቶዎች መአራ ሸሪ አራት ይፈዳል። ኧረ እንግዲህ፣ ምን ትሉ በኮሜንት? እስቲ የሆነ የሆነ ነገር ማበሉ አራት አልኩ እና አራት ይፈቀዳል ብለሃል። አራት እንዴት ይሆንልሃል? እንማን አራቶቹ አራቶቹ ከተስማሙ አንተ ችግር የለውም።

አላብኝላ አይ ዳሊያስም ስ እና ሳመሳይ አ በቃ በቃ። እና ውድ እህቶቼ ከቀልዱ ወደ ቁም ነገሩ ስንመለስ አንድ እህቴ ለሁለተኛ ጊዜ ኦርደር ያደረገችኝ እቃ ነው። ይሄ ቅቤ ነው። የራስ ቅቤ ማለት ነው። አነስ ያለች ኮኮቤ ናት። አራት መቶ ምናምን ብር ረስቼው ነው ምናምን። እቺ ትልቅ ተለቅ ያለኝ ኮኮቤ ናት። እቺ ጎዴል ያለኝ ስለነበረች እኩል ይሆኑና ከዚህኛው ቀንሰሽ እዚህ አድርጊብ ላይ ነው። እቺ ተለቅ ያለኝ ናት። ወት ብቻ አነስ ያለች ናም ማለት ነው። እቺ አምስት መቶ እቺ አራት መቶ ከምናምን የራስ ቅቤ ጸጉር፣ ማለት ነው ለራስ የሚወሰድ ነው። ኦ አንዱ ለእናቷ አንዱ ለአማቷ ትመረቅ፣ በዚህ ረመዳን አናታቸው። የራስ ይሄ ደግሞ ማር ነው። አንድ ኪሎ ማር እቃይቱ ትልቅ ናት። ሰባ ብር ነው የገዛኋት ግን ከዚህ በታች ለአንድ ኪሎ የምትሆን አጥቸኖች ነው የገዛሁት ማለት ነው። ማሩ ይሄ ነው። አንድ ኪሎ ማር ንጹህ ነው። ይሄ ቅልቅል ምናምን የሌለበት ንጹህ ማር፣ ይሄም እንደዛው አንድ ኪሎ ነው። አንድ ኪሎ በዝህ አንድ ኪሎ በዝህ፣ ጽድት ያለ ማር ንጹህ ማር ነው። ስኳር ምናምን ቢኖረው እኔ እኔ ተጠያቂ ማለት ነው። ስኳር ምናምን የሆነ ነገር ቢኖረው እኔ ተጠያቂ ነኝ። እኔ ደግሞ የገዛኋትን እጠይቃለሁ። ኦን ጆማር ነው። 1200 ብር ኪሎ፣ 1200 ብር። ሌላ ደግሞ ሌላ ደግሞ ይሄ የሕፃን ልጅ ልብስ ነው። ሁለት ሱሪ፣ አንድ ሹራብ፣ አንድ ማቀፍ ያለው ነው። ኦሪጂናል ነው። ወፍራም ነው። ይሄማ ወፍራም ነው። ሁለት ሱሪ አንድ ሹራብ አንድ ማቀፊያ በሦስት መቶም አለ በ400 ማለ በአምስት መቶም አለ በአምስት ከሀምሳም አለ እንደ ጥራቱ ማለት ነው። የአምስት ከሀምሳ ሚያምሩ ምህጻሊ ልብስ ይሄ ደሞ ሻርፕ ነው። የጨርቅ ሻርፕ ነው። ያው ለህፃኑነት የሚሰጥ ነው። ብሮ ለእሷ ለብሻ ያሳያታለሁ። ከለሩ ኒውት 500 ብር የጨርቅ ነው። ቆንጆ ነው። ሲታጠብ የማይገፋው የማይለቅ ነው። ከለሩ ምርጥ ነው። ይሄ ለ ለአራት አጥፊው ነው። ትልቅ ነው። እና ትናንትና ደግሞ በለቀቁ ቢዙ አስቤዛ ገዝቼ እንደዚህ እንደዚህ ባልኳችሁ ነገር ውድ እህቶቼ በጣም ነው የማመሰግነው። አብሽሪ በርቺ እያላችሁ ከካቢ ሁለት ሰው ምናምን እኔ ወስድልሻለሁ ምናምን እያላችሁ እንትን ብላችሁኛል። ሁለት ኦርደር ያደረጉኝ እህቶቼ ወስደውልኛል፣ በጣም ነው የማመሰግናቸው። ከዚህ በፊት ኦርደር አድርገዋል ከእኔ ግን፣ ያው እኔን ለመርዳት በሚል ሁለተኛ፣ ያው ያለ ፍላጎታቸው እኔን ቅስሜ እንዳይሰበር በሚል ወስደውልኛል፣ መኮረኒና ብስኩቶች ሲቀር ማለት ነው። እና በጣም አመሰግናቸዋለሁ። አላህ ጀዛችሁን ይክፈላችሁ። በርቺ ጠንክሪ፣ ሰው ይሳሳታል፣ የሚሰራ ሰው ይሳሳታል፣ አይዞሽ ምናምን ከዚህ በኋላ ስሰሪ ረጋ ብለሽ ና ብላችሁ ምክር ምንም አስተያየት ምንሰጣችሁ ኘቶቼ በጣም አመሰግናለሁ። እንሻአላ ው አንዳንዴ ሲበዛ ትወዛገባላችሁ ያው የሚሰራ ሰው ይሳሳታል፣ የማይሰራ ሰው አይሳሳትም። ለነገው ደግሞ ለምሰራው ስራ ለወደፊቱ ትምህርት ይሆነኛል። በስነ ስርዓት ረጋ ብዬ እንዳዳምጥ፣ እንዳልቸኩል፣ እንድረጋጋ አርጎኛል ማለት ነው። በጣም አመሰግናችኋለሁ እህቶቼ። ያው ያለሀጃችሁ ሁለተኛ ራሱ እኔን በመግዛታችሁ በጣም አመሰግናለው። ኦርደር ለምታረጉኝም እህቶቼ በጣም አመሰግናችኋለሁ። ንግግራችሁ፣ ትትናችሁ በቃ ሁሉን ነገሬን ተረታችሁኛል። በጣም ንማመሰግነው ውድህቶቼ ለምታበረታቱ ላይክ፣ ሼር፣ ሰብስክራይብ ለምታደረጉኝ፣ ጠንክሪ፣ በርቺ፣ ወደ ኋላ እንዳቲ ስሪ ምናምን ብላችሁ ሞራል ለምትሆኑኝ እህቶቼ በጣም አመሰግናለሁ። በኢሞን በዋትሳፕም አይዞሽ ስትሉኛላችሁ አላህ ይዞሽ ይበላችሁ። እንሻላ እናንተም ደግሞ ለከርሞ ከልጆቻችሁ፣ ከባለቤታችሁ፣ ከቤተሰቦቻችሁ ለመጾም ያብቃችሁ የኔ ውድ እህቶች ማለት ነው። ምክንያቱም እኔ ስደት እናውቀዋለሁና ማለት ነው። እረፍት የለም እረፍት ስለሌለ የረፍት እንጀራ አላ ይስጠን፣ አላ ይስጣችሁ። በጣም ከባድ ነው። በቃ ለቤታችን አገልጋይ ነው። ሁሌ ለሰው ሀገር ለሰው ቤት ምስጋና ለሌለው ያው ደሞዝ ይከፍሉናል። በእርግጥ ግን ምስጋና ለሌለው ለአረብ ቤት ከምንፈትግ በቃ በሰራ ነው ቤት በሰራ ነው እቃ የምንለፍ አድርገን በቃ በቤታችን ደስ ብሎን እንደፈለግን አድርገን እንደፈለግን ቀያይረን በቃ እንደፈለግን አድርገን በሀገራችን በቤታችን እንደዚያ ምትሆኑ ሆኖ ያርጋችሁ። የኔ ውድ እህቶች አብሽሩ፣ ጠንክሩ፣ እንዳይከፋችሁ ነገ ሌላ ቀን ነው እያላችሁ ራሳችሁን አጽናኑ፣ ራሳችሁን ጠብቁ። በጣም አመሰግናለው ለምትተባበሩኝ፣ በቃ ለምታግዙኝ እህቶቼ፣ በርቺ ለምትሉኝ እህቶቼ በጣም አመሰግናለሁ። አላ ኸይር ጀዛችሁን ይክፈላችሁ። በሌላ ቪዲዮ እስከምንገናኝ ወሰላም አሌኩም ወራህመቱላሂ